ጳጳሳት ከገንዘብ አስተዳደር ይውጡም። ጳጳሳት ከገንዘብ አስተዳደር ውጭ መሆን አለበት። እንደዛ ካልሆነ ችግር አይፈታም ችግራቸው። ስለዚህ ሁላችንም አንድ ላይ ሆነ ይህን ነገር መወሰን አለብን ማለት ነው። በሃይማኖት ድርድር የለም። ሶምሶን ያለዋለ ትፃ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደር የዮናታን አክሊሎ ጉድ ተጋለጠ። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በደህንነቱ አይደለም። ጉንዳን ይቺስታ ምልክቶ ነው ያቅል ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ አድርግ ማለቱ መሰለኝ። አባቶች አስፈሪውን ትንቢት ተናገሩ። ትንቢቱ ሁለት ነው፤ አንዱ መከራ ነው፣ አንዱ ደስታ ነው። ግን ሁለቱ አይቀሩ ብፁ አቡነ ታዲዮስን ምን ያህሎቻችሁ ታውቃላቸው? በብዙ ያልተዘመረላቸው ያልተወራላቸው፣ በኦርቶዶክሳውያን ዘንድ እንደ ሌሎቹ አባቶች በብዛት የማይታወቁት ብፁ ሊቀ ጳጳስ ለብዙዎች እንደ ሻማ ቀልጠው ብርሃን እየሆኑ ያሉት ብፁ አቡነ ታዲዮስ ዛሬም በእውነት እግዚአብሔር ሰው አለው። የጃማይካው ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ታዲዮስ የተወዳች ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። በቀጥታ ወደ ቪዲዮ መረጃችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ፣ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እመቤታችን ወላዲተ ቃል ወአምላክ አቅራቢተ ምሕረት፣ ሰዓሊተ ምሕረት፣ ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት፣ ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን። ሰላም ከሆነ የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። ዛሬም እናንተን ያስተምሯቸዋል ብዬ ያሰብኩትን የተለያዩ ቪዲዮ መረጃ ማስረጃ ምጥቻለው። በቅድሚያ እንግዲህ ብፁዕ አቡነ ታዲዮስን ላስታውቃችሁ። ለ40 ዓመታት በ600 ብር ደሞዝ ብቻ በዚህ በጀማይካ አካባቢ ባለው ሀገር ስብከት ላይ በሊቀ ጵጵስና ይመሩም እሳቸውና ስራ አስኪያጆቻቸው ስራ አስኪያጃቸው ለ40 ዓመት በስድስት መቶ ብር በጣም የሚያስገርም በአሁኑ በቅዱስ ሲኖዶስ አስደንጋጭ ከሰመናቸው ሪፖርቶች መካከል አንዱ ነው። ተከታተሉን እንመለስ። በብዙ ያልተዘመረላቸው ያልተወራላቸው፣ በኦርቶዶክሳውያን ዘንድ እንደ ሌሎቹ አባቶች በብዛት የማይታወቁት ብፁዕ ሊቀ ጳጳስ ለብዙዎች እንደ ሻማ ቀልጠው ብርሃን እየሆኑ ያሉት ብፁዕ አቡነ ዛሬም በእውነት እግዚአብሔር ሰዋል። የጃማይካው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ታዲዮስ አርባ ዘመን ሰርከ ህብስት የዕለት እንጀራ በማይገኝበት ጃማይካ ሀገር ያገለገሉ ድንቅ ኦርቶዶክሳዊ አባት በብፁዕነታቸው የሚመራው የካሪቢያንና የላቲን አሜሪካ ሀገረ ስብከት በውጭ ከሚገኙ ቀደምት ሀገረ ስብከታት መካከል አንዱ ሲሆን በአገሪቱ የሚገኙ ዜጎችን የሥላሴን ልጅነት እንዲያገኙ በማድረግ ስብከተ ወንጌልን በማስፋፋትና የሀገሪቱ ዜጎች ለማይረገ ክህነት እንዲበቁ በማድረግ ግንባር ቀደምነቱን ይዘው እየሰሩ የሚገኙ ኢትዮጵያዊው ሊቀጳጳስ ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሀገረ ስብከት ሊቀጳጳስ ናቸው። በብፁዕ ወቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ የመጀመሪያዎቹ ተሿሚ ሊቀጳጳስ ናቸው። በካረቢያን ደሴቶች ለበርካታ ዓመታት መንፈሳዊ አገልግሎት እያበረከቱ የሚገኙ ድንቅ አባት ናቸው። እኚህን ድንቅ አባት በረከታቸው ይድረሰን እያል እየጻፍን ብዙ ሰዎች ደግሞ እንዲያውቃቸው ኦርቶዶክሳዊ አባታችን ናቸውና ኮፒሊንክና ሼር አድርጉ። በአሁኑ በቅዱስ ሲኖዶስ ከካየናቸው አባቶቻችን መካከል እኔ በግሌ በጣም መንፈስ የታደሰበት እንግዲህ ከአሁኑ ብዙ ስብሰባዎች ብዙ ውሳኔዎች ተላልፈዋል። ደስ የተሰኘንበትም ደስ ያልተሰኘንበትም ውሳኔዎችን አስተላልፈዋል። ቅዱስ ሲኖዶስ የ2017 ወርሃ ግንቦት ምላተ ጉባኤ ከሁሉ በላይ ግን በጣም ነፍሴ የተደሰተችበት የብፁዕ አቡነ ታዲዮስን ዜና ሲሰማ ነው። አርባ ዓመታት ሙሉ በዚህ በጀማይካ ሀገረ ስብከት ሰርከብስት እንኳን በማይገኝበት ምግብ እንኳን በማይገኝበት አርባ ዓመት ሙሉ በስድስት መቶ ብር ይታያቸው በስድስት መቶ ብር ከስራ አስካያቸው ጭምር ለአርባ ዓመት ሙሉ ያገለገሉ ናቸው። አቤት የሚስጥረ ምንኩስና የሚስጥረ ጵጵስና ሲረዱ እንዴት እንደሆነ ትክክለኛ አባት፣ ትክክለኛ ጳጳስ፣ ትክክለኛ ቤተክርስቲያን፣ ክርስቲያን አገልጋይ በዚህ ዘመን እግዚአብሔር እንዲህ ስላስተዋወቀን ደግሞ ደስ ያሰኝናል። እንደነዚህ አይነት አባቶች ደግሞ ስላሉ እንሰኛለን እና ብፁዕ አቡነ ታዲዎስ በረከታቸው ይደርብን ያላችሁ ጻፉልኝ። ብፁቡነ ሪያቆስን ደሞ ላስተዋቃችሁ አቡነ ሪያቆስ የሀዲያ ሀገረ ስብከት ጳስ አሁን ደግሞ የአዲስ አበባ ሀገረ ስብከት ሊቃ ጳስ ሆኗል በአንድ ወቅት ደስ የሚያሰኝ ድንቅ ንግግር መልእክት አስተላልፈዋል አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ና የሀዲያ ሀገረ ስብከት ሊቃ ለአለም ይጠቅማ እናንተ የምትጸልዩት ጸሎት ለትውልድ ይተርፋል ሀገር ይጠብቃል እግዚአብሔር አምላካችን ጸሎታችንን ይስማን፣ ልመናችንን ይቀበለን። በፍጹም ትህትና ሆነን በፊቱ ተንበርክከን የምንጸልየውን ጸሎት እግዚአብሔር ይስማል። በመሰማት ውስጥ ነው መልስ ያለው። አንድ ጊዜ አምስት ሰዎች አምስት ሰው በምትይዝ ትንሽ አውሎፕራን ተሳፍረው ይሄዳሉ። አንደኛው ሐኪም ነው። ሁለተኛው ፈላስፋ ነው። ሶስተኛው አስተማሪ ነው። አራተኛው መሐንዲስ ነው። አምስተኛው ብላቴና ትንሽ ልጅ ነው። ከፊት ያለው ስድስተኛው ካፒቴን ወይንም ፓይለቱ አውሎፕራኑ የሚነዳው ነው። ስድስት ሆነው የሚሄዱ የአውሎፕራኑ ሞተር በአየር ላይ ያለ ጠፋ። ከባድ ነው። መኪና ቢሆን ሞተሩ ሲጠፋ ሲበላሽ ያለበት ቦታ ላይ ይቆማል አይደል እንዴ? ሞተሩ ጠፋ ይቆም ይባላል። ሹፌሩ ጥጊያ ሲዞ ያቆመዋል። መርከብም ከሆነም ያለበት ቦታ መልህቁ ይለቀቅና ተንሳፎ ይቆያል፣ ሌላው መርከብ እስኪመጣ ድረስ። የአውሮፕላን ግን ከቆመ እስትንፋስ ቀጥ ነው የምትለው ፓይለቱ በጣም አዝናለሁ ምንም ማድረግ አልችልም አለ። ሁሉም ይጸለያል። የሚገርመው ነገር አውሮፕላኑ ከመነሳቱ በፊት ስድስቱን ገና አውሮፕላኑ ሳይነሳ ጸልዩ ጸልዩ ሲባል አምስቱ ቆመው ሲጸልዩ ስድስተኛው ፈላስፋው አልጸልይም ማለት ለምንድን ነው ሲባል አላምንም! እግዚአብሔር የሚባል ጌታ አላውቅም። አውሎፕራኑ ሲናጋ የመንሳፈፊያ ትጥቅ አምስት ነው ያለው፣ አውሎፕራኑ ውስጥ ሰዎቹ ስድስት ናቸው። ምናልባት አምስቱ ሊንሳፈፉ ይችላሉ። ስድስተኛው ግን መንሳፈፊያ ስለሌለው ከአውሎፕራኑ ጋር አብሮ ይነዳል። እግዚአብሔር ከዚህ መዓት ህዝቡን ይሰውር። መሀንዲሱ ብድግ አለና እንግዲህ እኔ ለሀገር ብዙ የምሰራ ሰው ሰሁን እዚህ መቃጠል አልፈልግም ብሎ ትጥቁን ታጠቀና ዘለለ። የመንሳፈፊያውን ትጥቅ ፈላስፋው በሎ እንግዲህ እግዚአብሔር ያድነናል ብላችሁ ስትጸልዩ ነበረ፣ እሱ ያድናችሁ፣ እስኪ እሱን ማዳን እናየዋለን ብሎ ታጠቀና ዘለለ። ሶስተኛው፣ አራተኛውም ፓይለቱም ዘለለ። የቀረው አንድ ትጥቅ ነው። ሁለት ልጆች ናቸው። አንዱ ትልቁ አስተማሪው ሽማግሌው በሳሉ ሰው በላንተ ህጻን ታዳጊ ነህ አንተ ዝለል። እድሜ ብፁ አባታችን ብፁ አቡነ ህርያቆስ ናቸው ይህንን መልእክት ያስተላለፉልን፣ ደስ የሚያሰኝ ትርጉም አለው። መጨረሻውን ደግሞ ረጅም ስለሆነ ነው ቆረጥ ያደረግ ነው ህፃኑ እንዲሻገር። ከዛ በኋላ አረጋዊ ሽማግሌ ግን እድሜው አመሻሽ ላይ ስለነበረ በሞት እንዲያርፍ አስተላልፎለታል። ከዛ በኋላ ያለሆነ የፈላስፋንም ያለ ይቀጥላሉ ወደ ቀጣይ አባታችን ናምራ ብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩ አሁን የአዲስ የባህር ዳር እንዲሁም የምዕራብና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ናቸው። ስራ አስኪያጅነታቸውን ቦታ ብፁዕ አቡነ ሳይሮስ እንደያዙ ይታወቃል። በአሁኑ ቅዱስ ሲኖዶስ ምልአተ ጉባኤ ለሚመጣው ሶስት ዓመት አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ ይመራሉ። ታዲያ ብፁ አቡነ አብርሃም በዚህ በስራ አስኪያጅነት ዘመናቸው በጣም ብዙ ነገሮችን አሳልፏል ሊመሰገኑ ሊወደዱ የሚገቡ አባት ናቸው በዚህ አጋጣሚ ያመስግኗቸው ታዲያ በአንድ ወቅት ያሯት ነገር ዛሬም ትልቅ መልእክት ናትና ለእናንተ ለማስተላለፍ ወደድኩኝ በሃይማኖት ድርድር የለም አሉ በሃይማኖት መደራደር የለም ሃይማኖት ሃይማኖት ነው ብለዋል እሷን ስለወደድኳት የብፁ አባታችን በረከት በሁላችን ላይ ይደር ላስጀምጣቸው ወምለችር መሀኮለ ገብረከ የድፍረት ኃጢአት ባሪያን አይግዛኝ ነው አሁን የድፍረት ኃጢአት የቤቱን ሰው ገዝቷል። የውጩን ገስ ሰው ገዝቷል። የማትደፈረውን ቤተ ክርስቲያንም እያስደፈረ ይመጣል። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች፣ ቤተ ክርስቲያን የቀራት። ይህን ደግሞ ቆሞ የሚያየለም ዝም ብሎ የሚያየለም። ሶምሶን ያለዋለት ትፃ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለው። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ካህን ካህን ይሁን፣ ወታደርም ወታደር ይሁን፣ ሌላውም ሌላውን ራሱን ይሁን በሚያስተሳስረን ነገር ግን ተሳስረን ጥላቻንና ሁከትን ሽብርንና አላስፈላጊ ነገርን እናርቅ። ከአላስፈላጊ ጎጠኝነት፣ ዘረኝነት ከመሳሰሉት ነገሮች እንራቅ። የጎጠኝነቱ ምንጩ ቤተክርስቲያኒቱ ሆኗል፣ ቤተክርስቲያኒቷ ሆናለች። ከሃይማኖቴ ቋንቋ ይበልጣል የሚሉ ሰዎች የተነሱበት ጊዜ ነው። ስወለድ ቋንቋዬን ይዤ ነው የተወለድኩ፣ ሃይማኖት ይዤ አይደለም የተወለድኩ፣ ሃይማኖት በኋላ መጣ የሚሉ ካህናት የተፈጠሩበት ወቅት ነው። ይህንን ሁሉ ችለን አጎንብሰን ቤተክርስቲያኒቱን ለማሻገር የምናደርገውን ጎንበስ ቀና ማንም ሊረዳልን አልቻለም። ስለዚህ ምዕመናን ተረዱልን። ሁከት ከሚያመጣ ነገር ራሳችሁን ጠብቁ። ይልቁንም በበዓላችን ዙሪያ ራሳችሁ ተስተናጋጅ፣ ራሳችሁ አስተናጋጅ ሁናችሁ ከዚህ ቀደም በበዓለ መስቀሉ እንዳደረግ ነው እጅግ ደስ በሚያሰኝ ክብር፣ ደስ በሚያሰኝ ሞገስና ግርማ፣ ደስ በሚያሰኝ የአለባበስ ስርዓት ከማንኛውም የፖለቲካ አንጻር የራቀ ቤተ ክርስቲያኒቷን ብቻ የወከለ ኢትዮጵያዊነት የሚያኮራ መሆኑን የታየበት በዓል አክብረናል በወቅቱ አመሰግናለሁ እንኳ ብዬ በጉረሮዬ መታመም ምክንያት ምስጋና ሳላቀርብ ነው የቀረሁት ዛሬ በዚሁ አጋጣሚ በበዓለ መስቀሉ ባደረጋችሁት ነገር ሁሉ ሁሉንም ካስከባሪው ከከባሪው ካስተባባሪው ከተባባሪው ጀምሮ ነው የማመሰግነው ዛሬም በዓለ ጥምቀቱን በዚያ መልክ እናከበ እንግዲህ፣ በአንድ ወቅት ስለ በዓለ ጥምቀት ከአስተላለፉት ወይም ከሰጡት መግለጫ የተወሰደ ነው። በሃይማኖት ድርድር የለም፣ ሃይማኖት ሕይወታችን ናት። በዚች አጋጣሚ ሁሉም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆንን ከሃይማኖታችን በላይ ምንም የለም። ስራችን፣ ንግዳችን፣ ትምህርታችን፣ ምንም ነገር ሁሉም ከሃይማኖት በታችን ነው። ምንም ብናደርግ ነፍሳችንን ስርየት አሰጭታ ወደ መንግስት ሰማያት አታስገባንም ስራችን። ነገር ግን በሃይማኖት የምናደርጋት እንቅስቃሴ በሰማይ በእግዚአብሔር ፊት ሞገስ አላት ዋጋ ታሰጠናለች እና አሁንም ብፁዕ አባታችን በረከታቸው በሁላችን ላይ ተደር ድርድር ግን በሃይማኖታችን ሊኖር አይገባም። ከሰሞኑ ዮናታን አክሊሉ ጥቁር ጉንዳን እያለ ሲናገር ነበረ። በጣም ከባድ ነው። በተለይ አሁን ማህበራዊ ሚዲያ ላይ የተለቀቀው ነገር እናስታውሰዋለን። ይሄ ድሃ ጥቁር ጉንዳን ነው ከያዘ የማይለቅ ነው እያለ በጣም ከባባር ንግግሮችን ሲናገር ነበር ና ከእሱ ጋር የተገናኘን እናነሳለን። እሱም ደግሞ ያቀናበርከው ልጅ አልተሳካልም ተሳክቶላልም እያለ የተናገረውንም ራሱ መልስ የሰጠውን እናደምጣለን። በቅድሚያ ግን በጣም የወደድኩትን ጥቁር ጉንዳን እውነት የድህነት መገለጫ ነው ጉንዳን ወይንስ የታታሪነት መገለጫ ነው? እኔ እንግዲህ ግብረ ጉንዳን እናውቃለን። ታታሪ እንደሆነች ነው የሚነገርን። ከእንስሳትም ከነፍሳትም ከተለያዩ ነገሮች በጣም ቢጠቀሱ ከአራዊትም እንደ ጉንዳን ታታሪ የለም ይባላል። ንብም አለች፣ ግን በይበልጥ ግን ጉንዳን፣ በተለይ ግብረ ጉንዳን በጣም በጣም ታታሪ ናቸው እና በመጽሐፍ ቅዱስ በነገራችን ላይ አለ ስለ ግብረ ጉንዳን በዚህ ደረጃ ተጠቅሷል። ታታሪነታቸው፣ በህብረት የሚሰሩት ስራ እና ና ከዛ ጋር የተገናኘው መረጃ ላድርሳችሁ እስኪ። ጉንዳን የድህነት ወይንስ የታታሪነት መገለጫ? ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክቶ ነው ያቀ ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አራ አድርግ ማለቱ መሰለኝ። ሁላችንም ራቁታችንን የመጣ ነው። በምትለዋ የቸከች አባባል ተምጣብ እውነት ነው ሱፍ ገበርዲን ለብሶ የተወለደ የለም። ይሄ ማለት በዚህች ምድር ለሁሉም ሰው ኑሮን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቁታችንን መምጣታችን አይደለም ችግሩ የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው። በራፊ ጨርቅ የሚጠቀለል አለ፣ ባህር ጨርቅ የሚጠቀለል አለ። የአላሙድን ልጅና ጎዳና ላይ የሚወለደው የአንዲት ኒቢጤ ልጅ እኩል ናቸው። የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛው ባመዱና ባመዱ ምክንያት ደህየ ሊባል ነው። በዚያ ሀገር ላይ ስለ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሹፌሩ፣ ግንበኛው፣ አናጢው ወዘተርፈ በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ህዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች፣ ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠብቃችሁ። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥረው ብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ለታ ትልቅ ጸሐፊው በእውቀቱ ስዩ እንግዲህ የግብረ ጉንዳንን ነገር ታላቁ ጠቢበኛ ንጉስ ሶሎሞን ስለ ግብረ ጉንዳን፣ አንተ ታካች እንደ ግብረ ወደ ግብረ ጉንዳን ሂድ በማለት በመጽሐፍ ቅዱስ እስኪገለ ድረስ የደረሰበትን ነገር ነው ይህ ሰው በጣም ሲያንቋሸሽ የነበሩ በነገራችን ላይ ህዝብን በጅምላ ማንቋሸሽ እና መፈረጅ ወንጀል ነው ትለናለች። አንዲት ዮናታን አክሊሉን ጠቅሳ እንካተላት። ህዝብን በጅምላ የተለያየ ማንነቶችን መሰረት አድርጎ መዝለፍ፣ ማንቋሸሽ ወንጀል ስለመሆኑ ያውቃሉ። እንዲቆያችን ጠበቃ ሰብላ ሰፋሪ እንግዲህ በዚህ ጥቂት ቀና ደግሞ አነጋጋሪ የሆነው ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ግንዳን ጋር በማነፃፀር ሌብል የሚያደርግበት እጅግ በጣም የሚያንቋሸሽበት ዳውንግሬዲንግ የሆነ ሁኔታ ነው ይሄ ነገር። ሰዎችን ባላቸው የኢኮኖሚ ስታተስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለእነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግር እና ሀሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፊድሪ የወንጀልክ እስከ ሶስት ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። ስለሆነም በተገኘው መድረክ ለዛውም በጣም ብዙ ሰው ተከታይና ያላችሁና ተጽዕኖ ፈጣሪ የሆናችሁ ሰዎች የምትናገሩትን ነገር ጥንቃቄ ማድረግ ይገባል። ህዝብን ኢሞራላዊ በሆነ መልኩ ለዛውም ድህነትን መነሻ አድርጎ በዚህ መልኩ ማንቋሸሽና መፈረጅ ትርጉሙ ማለት የሚያስከትለው ጉዳት እንዳለ መገንዘብ እና ጥንቃቄ ማድረግ ታዋቂነትን ኃላፊነት በተሞላው መልኩ መጠቀም ተገቢ ነው። ላለው መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንት ሊከታተሉ፣ አመሰግናለሁ። እዚህ በወንጀል የሚያስጠይቅን ድርጊት ነው የተናገረው። ግን ምን አለ ራሱ? እኔ ራሴን የተሳደብኩት አለ። ጥቁር ጉንዳን እንግዲህ ደሀ ደሀ ደሀ ብሎ ደጋግሞ እየተናገረ እኔ ብሎ መናገር ያልቻለ ሰው ይቅርታ ማለት ጀምሯል። ይታያችሁ ድሀ ጥቁር ጉንዳን ነው፣ ከዜ ማለቅ ነው ድሀ እንድንሆን ያደረገ እንደዚህ ነው ምናምን ስራ ፈትነታችን ነው እያለ ድሀ ያልኩት ራሴን ነው እያለ ነው በዛ መድረክ። እንደዛ ብሎ መናገር እየቻለ መናገር ባለመቻሉ አሁን ማህበራዊ ሚዲያው ከተጥለቀለቀ በኋላ ሌላ ነገር ይዞ መጥተዋል። ይህ ሰው ቅዱሳን የሚናገር እመቤታችን ቅድስት ድንግል ማርያም የሚናገር ገድለ አቡነ ዘርዓ ቡሩክን ገድለ አቡነ ተክለ ሃይማኖትን ልቀሰማት ታላቁን ቅዱስ ጊዮርጊስን ሲዘልፍ ከሃይማኖቱ ውጭ የኦርቶዶክስን ሲሳለቅ የነበረ ሰው መጨረሻ ላይ ከሃይማኖት አልፎ መላውን የሰው ልጅ በተለይ ደግሞ በድህነት አለም ላይ ያሉትን በቀጥታ ሲሳደብ ነበር እና ይቀርታ ጠይቅ እና አድመቶ ለማንኛውም፣ ይህን ያቀናበርከው ልጅ ተሳክቶላልም አልተሳካልም፣ ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሐሳብ አቀብለህ ጥላቻቸውን አጠናከርክላቸው። በዚህ ያህል እኔ እንድጠላ ጥረት ማድረግ ለእናንተም አይጠቅማችሁም ለእናንተም አይጠቅማችሁም ለእናንተም አይጠቅማችሁም። ማለት በዚህ ያህል ደረጃ ማለት አትሊስ ሂዩማኒቲ የሚባል ነገር አለ። ሰብአዊነት፣ ሰውነት የሚባል ነገር አለ እሱ አለ። እኔ ጋ በነገራችን ላይ በጌታ መሆንም አይጠበቅብኝም። ይህንን ሰው በዓለም ሆኖ እንኳን በዓለም ሆኖ እንኳን የሚኖረውን ህይወት እኔ በጌታ ሆኜ የማጣበት ምንም ምክንያት የለም፣ እና ልጁ ዮናታን አክሊሉ ይቅርታ ጠይቄ ያለው ቢልም ቅሉ ልቡን ከተናገረ በኋላ ልቡን ካደረሰ በኋላ ነው እንደዚህ መናገር የጀመረው። ምንም የምንለው ነገር የለም። ወረቀታዊ መረጃችን እናምራ ተዘጋጁ ይሉናል። አንድ አባት እንግዲህ ትንቢታዊ መልእክት አስተላልፈዋል። እንግዲህ እንደ ነገር በእርግጥ እኔ አላቀርብም። ምክንያቱም በአንድ ጎኖ አምነዋል፣ በአንድ ጎኖ አላምንም። የማምኑንም የማላምኑንም ደግሞ ወደእናንተ አላጋራም። ለማንኛውም ግን መስማቱና ማውቁ አይከፋም በሚል ነው አሁን ይህንን ቪዲዮ ማጋራላቸው አንድ አባት ናቸው። ሁለት የመክሰፍት ነገር ጊዜያት እንደሚመጡ የመከራ ጊዜ እንደሚመጡ ይናገራሉ ሲሰሙ እንግዲህ እንደ እውነትም እውነትም ሊሆንም ላይሆንም ይችላል። መስማቱ ግን አይከፋም በሚል ነው ማቀርብላችሁ። እናንተም እንደዛ በዛኛው አንግል ተቀበሉኝ። ሊሆንም ላይሆንም ይችላል፣ ግን መስማቱ ጥሩ ነው። ምን ይላሉ? አድመጣ እንመለስ። ትንቢቱ ሁለቱ ነው። አንዱ መከራን፣ አንዱ ደስታን። ግን ሁለቱም አይቀሩ ሁለቱም ደግሞ ሁሉም ሁሉ ብለን አንደሰትም ነበርኛ። በተለይ መከራን አንፈልገውም፣ እንዲቀርም ግን አቅም የለም

ተኩል ቀላይ የሚሞቱ ትንሽ ይሻላሉ። የጎረቤት ቀባሪ ያገኛሉ። ከሰዓት ሚሞቱት ግን ሁሉም ለየድጅ፣ ሁሉም ለየቤት ይመታል። ቀባሪ ይደክማል

ማዘጋጅ ሳይሆን ለሞት ሰው ግድ ለጽድቅ ብቻ አይደለም፣ ለሞት አንል ወስክ ግን ደርሷል። እንግዲህ ሁለት የተለያዩ መልእክቶችን አስተላልፈውልናል ሊሆን ይችላል። እግዚአብሔር ግን በጎን ነገር ብቻ ያሰማን ያምጣልን፣ ነው የምንለው። ሌላ ምንም የምንናገረው ነገር የለም። ጳጳሳት ከገንዘብ አስተዳደር ይውጡ ይሉናል። አንድ ካህን እንካተላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ናችሁ? እንደምናላችሁ ሰላም ነው አይደል? ያው ሰሞኑን ከባድ ሆነ አይደል? ጉዳዩ ከባድ ሆነ። በቃ አጥር አድርጌ ልንገራችሁ። ሁላችንም የቤተክርስቲያን ይመለከተናል አይደል? ክርስቲያኖች ነ ስለዚህ፣ ቤተክርስቲያን የምትመራው በጳጳሳት በቤተክርስቲያን፣ ወይም በመጀመሪያ ቤተ ክህነት አለ፣ ተዋረድ ማለት ነው፣ ቤተ ክህነት፣ ቤተክርስቲያንና ምእመናን። ስለዚህ ሁሉም እኩል ድርሻ አለ። ትልቁና ዋናው ችግራችን ግን ጳጳሳት ከገንዘብ አስተዳደር ውጭ መሆን አለበት። እንደዛ ካልሆነ ችግር አይፈታም ችግራችን። ስለዚህ ሁላችንም አንድ ላይ ሆነ ይህን ነገር መወሰን አለብን ማለት ነው። አባሳት መመናን እና ቤተክርስቲያን አንድ ላይ ሆኖ መወሰን አለባቸው። ለማለት እክነኝ አደ ስለዚህ አንፍራ። ፖለቲካ ሌላ ነው መምነት ደግሞ ሌላ አትፍሩ ለማለት ሰላም። አባሳት ከገንዘብ አስተሳደር ይውጡ ብለዋል። የመጨረሻችንን እንድታደምጡ የምወደው የዲያቆን ወንድማችን ዘማርያም ዘለቀን መልእክት ነው። ኳስ ጫውተታ ያለ ያለው የማደጋፊ ነው አርሰናል የአርሰናል ጨዋታ ያመልጥሃል። አሁን ላይ ብዙም ማለት ግን ያው አያለሁ አልኳል። ተጫዋቾቹን ብሉ ታውቃቸዋለህ። ግማሽ ግማሽ። አርሰናል ሲሸነፍ ይደብርሃል። በጣም በጣም ይደብርሃል። ይሰማል። በጣም አዎ። ስለ አሁን እየጠየኩ። ለምንድን ነው ኳስ ጨዋታ እንትን አድቨርታይዝ እየሰራው ሳይሆን ይሄ ለዚህ ልክ እንደዚህ ዋክ ከፈልክለት ለሃይማኖት ደግሞ አስበው፣ ማለት ይሄን አስበው ማለት የምትወደው የተጫዋች እስቲ ማን ነው ስሙ? ክርስቲያኖ፣ ክርስቲያኖ የሚባለው እሺ። እኔ ኳስ ስለማላይ ነው ይቅርታ። እሺ፣ ድንገት እንትን ካልኩኝ ስንት ቁጥር ነው? ሰባት ቁጥር ሰባት ቁጥር የጫማ የት ሀገር ል የት ነው የሚኖረው? እሱ አሁን ውጣምኑሮውን ታውቃለህ? ምንድነው ሃይማኖቱ? ካቶሊክ ይመስለኛል፣ እርግጠኛ አይደለሁም። ጥሩ ይሄ መልክ እንደዚህ አሁን አድርጌ አሁን ችግር ገልበጥ አድርጌ ለእንትን ብጠይቅ ደግሞ ገድለ ጊዮርጊስ ንብይቅ ጊዮርጊስ ማነው? በስንት ዓመቱ ተጋደለ እ መልስልኝ ጊዮርጊስ በስንት ዓመቱ ነው የተጋደለው? ሀያ አንድ ምናምን መሰለኝ፣ እርግጠኛ ግን አለ ነው። ሀያ አንድ ምናምን ወጣት እንደሆነ ነው የማውቀው፣ ወጣት ታውቃለህ። እሺ፣ እሺ፣ ቅዱስ ጊዮርጊስ በወር በወር መቼ መቼ ይከበራል? በሀያ ሶስት በሀያ ሶስት ጎበስ። ይህንም ራሱ አለመርሳት እራሱ በጣም ቆንጆ ነገር። የምን አገር ሰው ነው ጊዮርጊስ? እንግሊዛዊ፣ እንግሊዛዊ ነው ጊዮርጊስ። እሺ ለማንኛውም እንድታነብሬን ጠይቄ የጠየቅኩ ለሁላችሁም መምህራን ወንድሞች ሁላችሁም እንድታነቡ ነው። የፊልስጤም ሰው ነው እንድታቀው ነው ኒው የሚጠቅመን ነገር አደለም። አክቻ እንትኑ ዜግነቱ ሳይሆን ክርስቲያን ሆኖ መገኘቱ፣ እንዴት አድርጎ እንደተጋደለ፣ እንዴት አድርጎ በተጋድሎ ህይወት እንደኖረ እንድታቅ ነው እና በጣም አድርጋችሁ እባካችሁን አንብቡ። አሁን ለዚ ለአርሳ ብቻ ለማንቸስተርም ደጋፊ ምንም እንድትሆኑ ማለት ነው ጌ የሰታችሁ ለዚህ ዋጋ የምትከፍሉለትን ኳስ ማየት ቤተክርስቲያን ሀያት አይደለም። እሱን ልናገር ፈልጌ አይደለም ወይ ደግሞ ለማያይ ሰው እንድንመጻደቅበት ለመናገር ሳይሆን የማቴዎስ ወንጌል ምዕራፍ 28 ምዕራፍ አለው የሚለውን ቦታ ያዘና፣ ስንት ተጫዋች እንዳሉት እዚህ ጋር ያዘማ። የአርሳን ተጫዋቾች ስንት ናቸው? ማን ቋሚ ተሰላፊ አ 11 11 አይታ የማርቆስ ወንጌል ስንት ምዕራፍ አለው? አይ እሱ እንደዚህ ነው የሚይዝበት። አውቃለህ። አሁን የትኛው ነበር የሚያጸድቀው ማለት ነው? የአርሰናል ተጫዋቾችን ቁጥር ማወቅ ነው የሚያጸድቀው? የማርቆስ ወንጌልን ብናውቅ ነው የሚያጸድቀው? የሚጠቅመን የትኛው ነው ብሎ እዚህ ጋር በጣም ሎጂካል እና ደስ የሚያሰኝ ጥያቄ ነው። የዛሬ መረጃችን እኚህን ይመስላሉ?